ያቡን ታውቋታላችሁ። ምንም ራሷን ማስተዋወቅ የተጠበቅባትም ባለፈው የሰሩኝን ስራ አይታቸዋል። የናፍቆት ጓደኛ ነች። ከናፍቆት ጋር ሆነው ያደረጉኝን ነገር አይረሳም። እንዴት ይረሳል? ቅርብ ጊዜ ነው የሰሩኝ ስራ እና ዛሬ በበቀል ተመልሻለሁ። በቀል ይመን መሰላችሁ? ብዙም ሰላንዛዛ አጠር አጠር አድርጌ ልንገራችሁ እና ወደ ፕራንካችን እንገባለን። ያቡ ዝግጁ ነች። ያቡን ጠርቻታለሁ። ናፍቆትን ደግሞ ቁልፍ ስጭኝ፣ ቤት ውስጥ ምሰራው ስራ አለኝ። የቤቷን ቁልፍ ተቀብያታለሁ። አሁን የምገኘው ናፍቆት ቤት ውስጥ ነው። ከዛ ሲመጡ ከፊሽ ጋር መምጣታቸው አይቀርም። የሆነ ሰዓት ላይ ኦልሞስት እየመጡ ነው። ከስራ ቀርጸው ሲጨርሱ ቀጥታ ወደዚህ ነው የሚመጡት። መምጣታቸውን ጠብቀን እኔና ያቡ እዚህ አላስፈላጊ ነገር እያደረግን ሳይሆን፣ እንዳደረግን አስመስለን፣ አዎ ለመጠበቅ አስበናል። ተዘጋጅተን ጨርሰናል፣ እና በቃ ሴታፓችንን አስተካክልን መምጫቸውን ነው እየጠበቅን ያለ ነው። እንግዲህ ቤተሰቦች ባለፈው የተደረግኩትን ነገር አይታችኋል። አሁን ደግሞ ይህን ቪዲዮ ሙሉውን አይታችሁ እንዴት እንደማንጨራጨራቸው እንዴት እንደማናድዳቸው አብራችሁ ማየት ትችላላችሁ። የምርት ዝናኑበታላችሁ ምት ነገራል አይ ተባባሪ ነኝ ሁለቱ ነኝ። እዚህ መምት መተሽ መቀመጥሽ ካልቀረ ተባባሪ ምናምን ብሎ ነገር የለውም። በቃ ረዲ አንድ ላይ ነን። ስለዚህ አሁን ይመጣሉ። ሲመጡ አብረን ምና የሆነ የሚፈጠረውን ነገር በእርግጠኝነት እናደዳለች። ቤቷ ውስጥ እንደዚህ ነገር በጣም ነው የሚደብራት። እኔ ሆን ብዬ ነው ስንት ስንት ነገር አስቤ እንዳመጣሁት ሀሳቡን እና ቤተሰቦቼ፣ ቪዋችን ቀንሷል። እንደድሮ አይደለም እያያችሁልን አይደለም ቪዲዮችንን ቪዲዮችንን ዩት ሰብስክራይብ አድርጉልን፣ ላይክ አድርጉልን እና እንወዳችኋለን። እንደዚህ አባበድ ሀሳብ ይዘን እንመጣለን። ሲመጡ ጠብቁን፣ እናገኛችኋለን ቤተሰቦቼ፣ ቻው። ደርሰዋል፣ እየመጡ ነው። ቤተሰቦቻችን እየገቡ ነው ማለት ነው። እኛ ቅድመ ዝግጅት እናደርጋለን። አሁን

ምን አሪፍ አሪፍ ነኝ ብለህ ነው ታስበው? አንተ አሪፍ ነህ እዚህ እንዳለው ታውቃለህ? ምናምን ስለተገኘህ አሪፍ ነህ እዚህ እንዳለው። በቤቷ በገዛ ቤቷ ነው እየጠየቀች ጓደኛ

እንዴት ላለ አንቺ ፕራንክ አርገሽኝ ታውቂያለሽ፣ ማሪ አሁን ጀምርሻለሁ። ገና ብዙ ምን በኋላ ምን ቤተሰቦቻችን፣ እንግዲህ በቀል እንደነበረ ተስፋ እናደርጋለን። እንወዳችሁ። በቃ እሷን በቀል ነው እሷ